ኢትዮጵያ ላለፉት ሰባት ዓመታት ያስመዘገበችውን የእድገትና የልማት ጉዞን አስመልክቶ ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል በሀገር አቀፍና በከተማ ደረጃ ስለተተገበሩ ልማታዊ ስራዎች ላይ ትኩረት ያደረገ የፓናል ውይይት ተደርጓል። በመድረኩ ከፍተኛ የመንግስት ስራ ኃላፊዎች፣ የሃይማኖት አባቶችና የተለያዩ ምሁራን ያሳተፈ ሲሆን ባለፉት ዓመታት በሁሉም ዘርፎች አበረታታች ለውጥ መመዝገቡን፣ ቀጣይም የኢትዮጵያን ሁለንተናዊ ብልጽግና የማረጋገጥ ጉዞ አጠናክሮ ማስቀጠል እንደሚገባም ተመላክቷል ት የመጡ ለውጦች በተለያየ መንገድ ልንገነዘባቸው እንችላለን። የፖለቲካ ሚዛንን በጠበቀ መንገድ ኢንክሉሲቭ የሆነ ሁሉን ያቀፈ የፓርቲ ስርዓት እንዲኖር ያደረገና መገለል በኢትዮጵያ ምድር ውስጥ እንዲወገድ ያደረገ ስርዓት በመሆኑ ይሄ መሰረታዊ ስኬት አድርገን እንወስደዋለን። ኢንክሉሲቭነቱ በሁሉም አቅጣጫ ጫፍ ያሉ ኢትዮጵያውያን በዜግነታቸው ብቻ የሚሳተፉበት የፖለቲካ መድረክ እንዲፈጠር እውን ሆኗል። በኢኮኖሚ ሚዛኑም አያሌ ስኬቶች በዚህ ሀገር ላይ ተመዝግቧል። ምንም እንኳን እንደ ግዙፍነታችን ያጋጠሙት ፈተናዎች ቀላል ባይሆኑም በተለይም የኮቪድ፣ የአንበጣ፣ የጎርፍ ሰው ሰራሽና ተፈጥሮ የሆኑ አደጋዎች የፈተኑን ቢሆኑም እነዚህን ፈተናዎች ተቋቁመን ሰፊ የሆነ የኢኮኖሚ እንቅስቃሴዎች በማከናወን ሪፎርም በማከናወን በማክሮ ኢኮኖሚ ትልልቅ ማሻሻያዎችን ተግባራዊ በማድረግ ለሀገራችን ጠቃሚ የሆኑ የኢኮኖሚ ስርዓት እንዲዘረጉ በማድረግ ስኬቶችን ማስመዝገብ ችለናል። የወርሃ መጋቢት ትሩፋቶችን ያነሳው መድረኩ በሀገሪቱ የተመዘገቡ ስኬቶችን አስፍቶ ለማስቀጠል ጉድለቶቹን ደግሞ ነቅሶ ለማረም የሚያግዝ መሆኑም የጋራ የወል ትርክትን እያነጸ እንደሚገኝም ተገልጿል። ባለፉት አመታት ኢትዮጵያ በውጭ ዲፕሎማሲያዊ ግንኙነት ያሳየችው ሚና ላቅ ያለመሆኑም አምባሳደር ዲና ሙፍቲ አንስተዋል። ባለፉት ሰባት አመታት በሀገራችን በተካሄደው ለውጥ በውጭ ግንኙነታችን ላይ የራሳቸው አዎንታዊ ኢምፓክት ነበራቸው ነው አላቸው። ይህን እያየን ነው የምንሄደው ማለት ነው። ይህ ተጽዕኖ ሳምሃው ፖዘቲቭሊ እንድናይ አድርገውናል። ጥሩ ጥሩ ውጤቶችንም በዚህ በሪፎርሙ ሰባት ዓመታት ተገኝተዋል። በውጭ ግንኙነት ረገድ ለጎረቤት ሀገሮች ሰላም ባለን ብርቱ ፍላጎት በሱዳን ያሉት ተፋላሚ ኃይሎች እርስ በርስ እንዲደራደሩ እዚህ ከተማችን ጭምር አስተናግደን ማድረጋችን ማቀራረባችን ትልቅ ነገር ነው። በደቡብ ሱዳን ያለውንም ችግር እንዲፈቱ በየጊዜው በኢትዮጵያ በኩል የተደረገው ዲፕሎማሲያዊ ጥረት በጣም ጉልህ ነበር ለማለት ነው። በአረንጓዴ ልማት የተገኘውን ውጤት ለእነሱም የማካፈል ስራ ተሰርቷል። ይህም ትልቅ ዲፕሎማሲያዊ እንቅስቃሴ ነው፤ ለሪጂናል ኢንቴግሬሽን ትልቅ አስተዋጽኦ ያደርጋል። የብሪክስ አባልነትም ቀላል አይደለም። የግንኙነት አድማሳችንን አስፍቶታል። አንድ በመልቲላተራል ደረጃ በድርጅቱ መድረክ ሁለተኛ በባይላትራል ደረጃ በድርጅት ውስጥ ባሉት አገሮች። ወረሃ መጋቢት ታላቁ የኢትዮጵያ ህዳሴ ግድብ ከእንቅፋት ተርፎ ለብርሃን እንዲበቃ የሆነበትና በርካታ ሀገራዊ ክንውኖች የተተገበሩበት ስለመሆኑም ተነስቷል። ሀገሪቱ አሁን ላይ የበርካታ ዲፕሎማት መሰብሰቢያና ለቱሪስት ተመራጭ እየሆነች መምጣቷን በመድረኩ ተጠቅሟል። በአዲስ አበባና በክልል ከተሞች የተተገበረው የኮሪደር ልማትም የዚሁ አንድ ማሳያ ነው ተብሏል። ከተመሰረተችበት ጊዜ ጀምሮ የአዲስ አበባ የታሪክ የፖለቲካ ቲያትር የተካሄደባት ትልቅ መድረክ ነች። ማንም ሰው አስታውሷት አያቅም። እቺ ከተማ የአድዋ አዋጅ የታወጀባት ነች። ግን መቶ ሀያ ስምንት ነው መቶ ሀያ አምስት አመት መጠበቅ ነበረባት። ይህን ማስታወሻ ለማግኘት ሰው ብትሆነ አዲስ አበባ ፈገግ የምትልበት ደረጃ ደርሳለች። ስለ እውነት በአዲስ አበባ ከተማ አስተዳደር ባለፉት ሰባት የሪፎርም አመታት በከተማዋ ነዋሪ መሰረታዊ ፍላጎት ላይ በማተኮር ልዩ ልዩ የማህበራዊ ልማት ከአንደኛ እስከ ስምንተኛ ክፍል ድረስ ስምንት መቶ ሀምሳ ሺህ ተማሪዎች በቀን ሁለት ጊዜ ይመገባሉ። ይሄ ደግሞ በመከናወኑ የተማሪ ቁጥር ጨምሯል፣ የተማሪዎችን በትጋት ትምህርታቸውን እንዲከታትሉ አግዟቸዋል። ሰው ተኮር ነው። የትምህርት ቁሳቁስም በተመለከተ በየአመቱ ዩኒፎርስ ይሰጣል፣ ደብተር ይሰጣል፣ ሌሎች ቁሳቁሶች ይሰጣሉ። መምህራንም ቢያንስ ዛሬ ገዋን ያገኛሉ። ዩኒፎርም ማለት ነው። በዚህ ሂደት ከአንድ ሚሊዮን ሰላሳ ሰባት ሺህ በላይ ተማሪዎች ተጠቃሚ ሆነዋል። በማክሮ ኢኮኖሚ ማሻሻያው በርካታ ለውጦች መታየታቸው የምጣኔ ሀብት ባለሙያው ዘመዴ ነህ ንጋቱም ይናገራሉ። ለሁላችሁም እንደው እንደ መረጃ ያህል ከዛች ትንሽ ከምትባል ኢኮኖሚ ዛሬ አምስተኛውን ኢኮኖሚ በአፍሪካ ውስጥ ጂዲፒያችን በማለት ነው በሱ ደርሰናል ናው። ይሄ ጀማሪዎችነን ነን ማለት እንችላለን። እንደውም ይሄ በቅርብ ጊዜ አሜሪካ ነገር ያለ ትልቅ የኢንቨስትመንት ባንክ ጎልድመን ሳክስ የሚባለው እኛ የምናውቀው አብረናቸው የምንሰራው ድርጅት የዓለማዊ ኢኮኖሚዎች ወደፊት ምን ይመስላሉ ብሎ የሰሩት ፎርካስቶች ትንበያ አለ እና በሚቀጥለው ሀያ ዓመት አሁን ካለነው የኢኮኖሚ ጂዲፒ ስምንት ጊዜ እጥፍ ይሆናል ነው። እነኚህን ማዳመጥ ያለብን ሰዎች ኤንጂኦ አይደሉም፣ የችሮታ ድርጅቶች አይደሉም። እነኚህ የዓለም ውስጥ የግሎባል ካፒታል ዲፕሎይ የሚያደረግ ካምፓኒ ነው። ስለዚህ ለኢንቨስተሮች፣ አለም ውስጥ ላሉ ኢንቨስተሮች ወደፊት ልታስቧቸው ኢንቨስት ልታደርጉባቸው የሚገቡ እነኝህን አገሮች ትኩረት ስጧቸው ብሎ ያወጡት መረጃ ስለሆነ እኛም እንደ ሀገር በሚቀጥለው 20 ዓመት 22 ዓመት ውስጥ አንድ ነጥብ ስድስት ትሪሊዮን የአሜሪካን ዶላር የአሜሪካን ዶላር የዚምባብዌን ዶላር አይደለም፣ የእውነተኛ ዶላሩ አንድ ነጥብ ስድስት ትሪሊዮን ይሆናል ብለው መረጃ ወጥቷል። ስለዚህ እኛም እዛ አቅጣጫ ላይ ነው እዛ መንገድ ላይ ነው ያለ ነው የሚለውን ባለፉት ሰባት ዓመታት በሁሉም ዘርፍ የታየው ለውጥ በቀጣይ የበለጠ የሚጠናከርበት እንዲሆን ሁሉም አካላት ጥረት ማድረግ እንዳለባቸውም በውይይት መድረኩ ተመላክቷል።